አሥራ ሦስቱ ሕማማተ መስቀል ሦስት መቶ የታጠቀ ሠራዊት አስከትለው ሊይዙት የመጡትን ማኅበረ አይሁድን ጌታችን ከአንደበቱ በወጣው ቃል ብቻ በፊቱ ሦስት ጊዜ መሬት ላይ የጣላቸው ሲሆን በቅድሚያ በልባቸው ጥሎ ገሃነመ እሳትን አሳይቷቸዋል። በሁለተኛውም በጀርባቸው ጥሎ መንግሥተ ሰማያትን አሳይቷቸዋል። በሦስተኛው ደግሞ ፈረስ በቅሏቸውን ከላይ አይሁድን ከሥር አድርጎ ፊታቸውን ከኋላ ኋላቸውን ከፊት ቀኛቸውን ግራ ግራቸውን ቀኝ አድርጎ በማሳየት ሁሉን ማድረግ የሚችል የባሕርይ አምላክ መሆኑን በተግባር አሳይቷቸዋል። የክብር ባለቤት መድኃኔ ዓለም ክርስቶስ ክፉዎች አይሁድን ማንን ትፈልጋላችሁ ቢላቸው የናዝሪቱን ኢየሱስን እንፈልጋለን ሲሉት እኔኔም ቢላቸው ከአንደበቱ የወጣው መለኮታዊ ቃል ብቻ መቋቋም አቅቷቸው መሬት ላይ ወድቀው ተዘርረዋል። ከላይ እንደጠቀስ ነው፣ ይህ ክስተት ለሦስት ጊዜ ያህል በተደጋጋሚ ተከስቷል። ይህም የጌታችን ሞቱ በፍቃዱ መሆኑን ያሳያል። እነርሱ ግን አንድ ጊዜ ሰይጣን በልባቸው አድሯልና ወደ ሕሊናቸው መመለስ አልቻሉም። እነርሱም እኛ ታዘን ነው የመጣ ነው፣ እባክ ጌታዊ በፍቃድህ ተያዝልን ብለው ለመኑት ሁሉ በእጅ የተያዘ አምላክ ጌታችን ኢየሱስ ክርስቶስም ያን ጊዜ ራሱን አሳልፎ ሰጣቸው። ከዚህም በኋላ ክፉዎች አይሁድ በጌታችን ላይ ያደረሱት መከራ ፈጽሞ በቃላት ሊገለጽ የማይችል እጅግ አሰቃቂ ነው። የመዳሊያንምን የማሙን የሞቱን ነገር መናገር እንጀምራለን። ዐሥራ ሶስቱ ህማማ ተመስቀል እነማናቸው ቢሉ፣ ተአስሮ ድኅሪት ወይም የፊጢ መታሰር፣ ወዲቀ ዲበ ወይም በመሬት ላይ መውደቅ፣ ተከይዶ በግራይሁድ አይሁድ ወይም በአይሁድ እግር መረገጡ፣ ተስቦ በማከል አምድ ወይም ታንቆ መጎተት፣ ተጽፎ መልታህት ወይም ፊትን በጥፊ መመታት፣ ተኩሮ ርዕስ ወይም የራስ አክሊለ አክሊለሶክ ወይም የሾህ አክሊል ተአርቆተ ልብስ ወይም እርቃን መቆም ተቀስፎ ዘባን ወይም ጀርባን መገረፍ ፀዊረ መስቀል ወይም መስቀል መሸከም ተቀንዎ በቅንዋት ወይም በችንካር መቸከር ተሰቅሎ በዕፅ ወይም መስቀል ላይ መሰቀልና ሰሪበ ሐሞት ወይም ሐሞት መጠጣት ናቸው 13ቱ ሕማማተ መስቀል የሚባሉት እነዚህ ናቸው ምነውሳ ወሪቀ ምራቅ ጽርፈተ አይሁድና እርግዘተ ገቦ ከነዚህ ውስጥ የማይቆጠሩ ቢሉ እነዚህ ሶስቱ ከኑሳን የሚቆጠሩ ናቸው እንጂ አስራ ሶስቱ ቱ ገብቶ አይቆጠሩም። ስለምን አይቆጠርም ቢሉ ወሪቀ ምራቅ የምራቅ መጥፋት ነው። አይሁድም ጌታችን እርኩስ ምራቃቸውን ተፍተውበታል። ነገር ግን ሰውን ቢተፉበት ይጸየፏል እንጂ ምራቅ እማሙን አይገድለውም። ስድብም ያናድዳል ያስቆጣል እንጂ እማም ሆኖ አይገድልምና ጽርፈተ አይሁድ አይቆጠርም። እርግዘተ ገቦ ማለት የጌታችን ጎኑ በጦር መወጋቱ ነው። ሰውን ከሞተ በኋላ ቢወጉት እማሙ አይሰማውምና እርግዘተ ገቦ አይቆጠርም። ሁሉንም በዝርዝር እናያቸው። አንደኛ፣ ታስሮ ድኅሪት። አይሁድም ከዚህ በኋላ የጌታችንን መጋፊያና መጋፊያው እስኪጋጠም ድረስ የፊጥኝ ረግጠው ካሰሩት በኋላ አፍንጫውን 25 ጊዜ ቢመቱት ደሙ በመሬት ላይ እንደውሃ ፈሰሰ። አስረውም ከቀያፋ ወደ ሐና ከሐና ወደ ቀያፋ ሲያመላልሱ ወታደሩ። ይህም ለአሪያና ለቤዛነት ነው። ቤዛነቱ አዳምና ሔዋንን አጋንንት ገሃነመ እሳት አወርደው በእሳት ሰንሰለት የፊጥኝ እግርግሪት አስረው ሲያሰቃያቸው ነበርና እነርሱንና የሰው ልጅ በሙሉ ለማዳን ነው። አርያነቱም በእኔ ምክንያት ያስሯችኋል፣ ነገር ግን በፍቅር የታስራችሁ ኑሩ፣ መከራን ተቀበሉ እንጂ አትሰቀቁ ሲል ነው። ሁለተኛ ወዲቀ ዲበ ምድር። ክፉዎች አይሁድ ጌታችንን ካሰሩት በኋላ ከጌቴሰማኒ እስከ ሐና ቤት ድረስ 65 ጊዜ በምድር ላይ ጥለውታል። የራስ ጠጉሩንም እየያዙ እያንጠለጠሉ 25 ጊዜ እያነሱ ጥለውታል። ሦስተኛ ተከይዶ በእግር አይሁድ አይሁድ አስረው እየጎተቱ ሲወስዱት የፊተኞቹ ሲስቡት የኋለኞቹ ይለቁታል። ያን ጊዜም በልቡ ሲወድቅ ከኋላው ያሉት ፈረሳቸውን በቅሏቸውን በላዩ ይነዱበታል። የኋለኞቹ ሲስቡት የፊተኞቹ ይለቁታል፣ በጀርባ ይወድቃል። ቀድሞት ሄዱትም ወዴት ሄደ አመለጠን እያሉ በመዘበት ተመልሰው በልቡ ላይ ይሄዱበታል። እንዲህ እያደረጉ 65 ጊዜ ከመሬት ጋር አጋጭተውታል። ሳውልም በዛ ጊዜ ከእነሱ ጋር ነበረና ጌታችን መመለስ ላይ ቀን ለምን ትረግጠኛለህ ቢለው ትንቢት ተናገረብኝ ብሎ ሳውል 440 ጊዜ አስገረፈው። ዳግመኛ በጅንፎ በትር 62 ጊዜ መቱት። ባለንጋ 62 ጊዜ ገረፉት። አፍና ፍንጫውም ደሙ እስኪወድ ድረስ 40 ጊዜ መቱት። የእጆቹ ጣቶች እስኪደቁ ድረስ 42 ጊዜ መቱት። አራተኛ ተስሕቦ በማእከለ አምድ፣ ይህም ግሮሮን ታንቆ እንደ ውሻ መጎተት ማለት ነው። ጌታችንን አይሁድ ጉሮሮውን በብረት ሰንሰለት አጥብቀው አስረው ደም እስኪነስረው አይኑ ሊፈርጥ እስኪደስ ድረስ ሀያ ሰባት ጊዜ በጡጫ መቱት። በሁለት ታላላቅ ግንዶች ማካከል አግብተው አንገቱን የታሰረበት ከግንዶቹ ጋር በማሰር የፊተኞቹ ሲስቡት፣ የኋለኞቹ ይለቁታል። በፊቱ ያለው ግንድ ልቡን፣ ደረቱን፣ ፊቱን ይመተዋል። የኋለኞቹ ሲስቡት፣ የፊተኞቹ ይለቁታል። የኋላው ግንድ ወገቡን፣ ራሱን ይመተዋል። እንዲህ እያደረጉ 62 ጊዜ ከግንዱ ጋር አጋጩት። አምስተኛ ተጽእፎ መልታህት፣ ሊቀ ካህናቱ ሃና ወደ ቀያፋ በላከው ጊዜ ቀያፋም አምላክ ነኝ ከሰማይ ወርጃለሁ የምትል አንተ ነህን ብሎ ጠየቀው። ጌታችንም አምላክነቴን እኔ ብቻ የምናገረው አይደለም፣ አንተም ደግሞ ራስህ ተናገርክ እንጃለው። ቀያፋም ሎሌዎችን ተቀምጣችሁ አታሰድሙ ብሎ በመቆጣት ልብሱን ቀደደ። እነርሱም ይህንን ጊዜ ጌታችን ፊቱን በጥፊ መቱት። እጃቸው ቢደክማቸው ድንጋይ ጨብጠው አጥንቱ እስኪደቅ ድረስ በድንጋይ ጥፊ 120 ጊዜ ፊቱን ጸፉት። ስድስተኛ ተኰርዖተ ርእስ አይሁድ ጌታችንን ኃላፊያቱን መጽያቱን አውቃለሁ ትላለ እያሉ በመዘበት ፊቱን እየመቱ ራሱን እየገመሱ የመታህ ማነ ይሉት ነበረ። ዳግመኛም አክሊለ ሶኩን ለማድረግ እንዲያመቻቸው የራስ ጸጉሩን 25 ጊዜ ነጩት። ሰባተኛ አክሊለ ሶክ። እንሆ ክፉዎች አይሁድ ሰይጣን በልባቸው ነግሶ ክፋትን ብቻ እንዲያስቡ አድርጓቸዋልና ስቁረት ያለበት እንደ ወረንጦና እንደ ወስፌ እንደ መርፌም ያለ 300 ሾህ ያለው ስረ ወጥ አድርገው የብረት አክሊል ሰርተው ከፍላት አገብተው በቁጠት አንስተው ኢየሱስ ናዝራዊ ንጉሥ ነህ ዘውድ ይገባል ብለው ያሁሉ እስኪገባ ድረስ በራሱ ላይ መቱበት። ለአክሊለ ሶኩም ሰባ ሶስት ስቁረት ነበረው። ዳግመኛም ራሳቸው እንደ መሮ ወርዳቸው እንደ መውረድ አራት ማዕዘን አስርተው ቁመታቸው ክን ከስንዝር ስለታቸው እንደ ወስፌ እንደ መርፌ አድርገው 73 ጭንካር ሰርተው በዚያ በአክሊሉ ሰባት ስቁረት አግብተው ያሁሉ እስኪገባ ድረስ በራሱ ላይ ቢመቱበት ሥጋ ለሥጋ ገብቶ በአንገቱ ወርዶ መሃል ልቡን ወጋው። አክሊሉንም እንዳሸከሙት ጲላጦስ እንዲመረምረው ከቤት ወደ አደባባይ ሦስት ጊዜ አመላለሱት። በአራተኛው ከአደባባይ አኑረው ንጉሥ ሆይ እያሉ ርኩስ ምረቃቸውን እየተፉበት ተዘባበቱበት። እየሰገዱ ሲነሱ በፊቱ ተፍተውበት ይነሳሉ። ጀርባውንም በዘንግ ይመቱት ነበረ። ስምንተኛ ተአርቆተ ልብስ አይሁድ ስቃዩን አበዛ ነው። አሁን ደግሞ አፍሮ ደንግጦ ይሞታል ብለው በሰው ሁሉ መካከል ራቁቱን አቁመውታል። ዘጠነኛ ተቀስፎ ዘባን አይሁድ ጲላጦስን ኃይለኛ በደለኛ ሰው ይዘናል ጉባኤ ሥራልን አሉት። ጲላጦስም በጠዋት ጉባኤ ሠራላቸው። ክፎች አይሁድም ጌታችንን በቃሉ ሐሰት፣ በሰውነቱ ክፋት የለበትምና ጲላጦስ ይህንን ተመራምሮ በነጻ ቢለቀውና ባይፈርድበት ሐዘናችን ይበዛል በኋላ ይቆጭናል ብለው አስቀድመው ሦስት መቶ አምስት ጊዜ በሽመል ደበደቡት በባሕሪያ አምላክነቱ ቻለው እንጂ አንዱ ብቻ በገደለው ነበር እያዳፉ ወስደው ጲላጦስ ፊት ካቆሙት በኋላ ኃይለኛ በደለኛ ነውና ስቀለው አሉት ጲላጦስም በምን በደሉ ልስቀለው በደሉን ንገሩኝ አላቸው አይሁድም ሰንበትን ሻረ የሰሎሞንን ቤተ መቅደስ አፍርሱት በሦስተኛው ቀን እሠራዋለሁ አለ ራሱን አምላክ አደረገ የሚሉ ሦስት ክሶች አቀረቡ የአይሁድን ክፋት ማሸነፍ የማይሆንለት ሆኖ ነው እንጂ ጲላጦስ ጌታችንን ለማዳን ብዙ ለፍቶ ነበረ። በሕጋቸው መሰረት የሚሰቀል አይገረፍም፣ የሚገረፍም አይሰቀልም ነበረና ጲላጦስ ገርፋችሁ ልቀቁት አላቸው። አይሁድንም ዳግመኛ ሕጋችሁ ስንት ይገረፍ ትላለች ቢላቸው እነርሱም አርባ አንድ ይገረፍ ይላል፣ ነገር ግን ለእርሱ አይበቃውም አሉት። ጲላጦስም ለእርሱ ስትሉ ሕጋችሁን ትተላለፋላችሁን ብሎ እንደ ሕጋችሁ ብቻ ገርፋችሁ ልቀቁት፣ ከቁጥር አብልጣችሁት ገርፉት ግን ከደሙ ንጹህ ነኝ ብሎ በፊታቸው ታጠበ። አይሁድም ደሙ በኛና በልጆቻችን ላይ ይሁን በማለት በራሳቸው ላይ እርግማን ስላወጁ ዛሬም ድረስ ወንድ ቢወለድ ልጁ ደም ጨብጦ ይወለዳል፣ ሴት ቢወልዱ ልጅቱ ያለ ድንግልና ትወለዳለች። እርጉማን አይሁድ ጌታችን ከጲላጦስ ተረክበው ከወሰዱት በኋላ አዝማሪ አስመጥተው ጌታችንን እያሰደቡት ሰማንያ ጊዜ ፂሙን ነጭተውታል። መከራው ሲያጽኑበት አድሯልና ደሙ እንደ ውሃ ጎርፍ ፈሷል። ሥጋው እየተላጠ መሬት ላይ ወድቋል። ክፉዎች አይሁድ አሰቃቂ ግርፋትን ሲገርፉ ያየነው እንደሆነ ልባችን ሊራራ ይችላል ብለው ሰንጠረዥ ገበጣ ሰርተው ሲጫወቱ አንዱ ተነስቶ ሃምሳ ስልሳ ድረስ ሲገርፍና ሲደክመው ቆጠራችሁን ብሎ ይጠይቃል ሌሎችም አልቆጠርንም ሲሉት ከድጋሙ የተነሳ እኔው ልግረፈው እንደገና ይሄው ልቁጠር ብሎ ትቶት ሲቀመጥ ሌላኛው ይነሳና እንደ መጀመሪያው ገራፊ ሁሉ በተራው እንደገና አንድ ብሎ ጀምሮ ሃምሳ ስልሳ ይገርፈዋል ሁሉም እንዲህ ያሳሳቱ የራሳቸው ሕግ እየተላለፉ አይሁድ ጌታችንን ስጋው አልቋ አጥንቱ እንደ በረዶ ነጭ ሆኖ እስኪታይ ድረስ 6666 ጊዜ ጽኑ ግርፋትን ገረፉት። በእነዚህ ሁሉ ግርፋት ወቅት 366 ጊዜ ስጋው ተቆርሶ መሬት ላይ ወድቋል። ስጋው እየተቆረሰ ከምድር የወደቀው 76 ጊዜ ነው። ያበጠውና የበለዘው ግን የሚቆጠር አይደለም፣ ስፍር ቁጥርም የለውም። አስረኛ ጸዊረ መስቀል ጌታችንን አይሁድ የእንጨት መስቀል አሸክመው ከሊቶስ ጥራ እስከ ቀራኒዮ ድረስ እያዳፉ ሲወስዱት 136 ጊዜ በምድር ላይ ጥለውታል። ከኋላ ያሉት ፍጠን እያሉ ገፍትረው ይጥሉታል። ከፊት ያሉት ደግሞ ምን ያስቸኩልሃል እያሉ መልሰው ገፍትረው ይጥሉታል። እንዲህ እያደረጉ መስቀል አሸክመው እያዳፉ ቀራኒዮ አድርሰውታል። 11ኛ ተቀኖ በቅንዋት ቀራኒዮ ካደረሱት በኋላ አይሁድ ቁመታቸው ክንድ ከስንዝር ስለታቸው እንደ ወስፌ እንደ መርፌ ያሉ ወርዳቸው እንደ ሞረድ የሆኑ አራት ማዕዘን የሆኑ ራሳቸው እንደ መሩ ያሉ አምስት ታላላቅ ጭንካሮች ሰርተው ሳዶር በሚባል ጭንካር ቀኝ እጁን ባላዶር ግራጁን በዳናት ሁለት እግሮቹን ባዴራ መሃል ልቡንና በሮዳስ ደረቱን ቸንክረው የአዳም ራስ ቅል ባለበት ቀራኒው አደባባይ ላይ ሰቅለውታል። አስራ ሁለተኛ ተሰቅሎ በእጽ መስቀሉን በስሩ ተክለው ጊዜ ቀትር ሲሆን ጌታችንም ቢሰቅሉት ሥጋው በግርፋት አልቆ ነበርና የጎና አጥንቱ ተተረተረ። አይሁድም የጎኑ አጥንት ስንት ነው እስኪ ቁጠሩት እያሉ ተዘባበቱበት። ይህም በነቢዩ ቅዱስ ዳዊት አጥንቶቼ ሁሉ ተቆጠሩ ተብሎ የተነገረው ትንቢት ይፈጸም ዘንድ ነው። ጌታችን ከምድር ከፍ ከሰማይ ዝቅ ብሎ በሰባት ክንድ ከስንዝር መስቀል ላይ በጊዜ ቀትር ተሰቅሎ ሰባቱ መስተጸራራንን አስታረቃቸው። እነዚህም ሰባት መስተጸራራን እግዚአብሔርና ሰው፣ ሰውና መላእክት ነፍስና ሥጋ ሰማይና ምድር ሕዝብና አዛብ ናቸው። በቀራንዮ አደባባይ ላይ በገበያ ቀን በተሰቀለ ጊዜ አይሁድ ሲያልፉ ሲያገድሙ ከወንበዴዎች ጋር የተሰቀለው የአምላክ ነኝ ከሰማይ ወርጃለሁ ብሎ ይናገር የነበረው አይደለምን? ምን ታዲያ ምነው ነው ተሰቀለ ብለው ስቀው አንገታቸውን ነቅንቀው ያልፋሉ። ቅዱስ ዳዊት እኔም በእነርሱ ዘንድ ለነውር ወንኩኝ፣ ባዩኝ ጊዜ ራሳቸውን ነቀነቁ ብሎ ትንቢት እንደተናገረ። ነገር ግን የጌታችን እርቃን አናሳይም ብለው ፀሐይ ጨለመች ጨረቃም ደም ሆነች፣ ኳክብት ረገፉ። ዐሥራ ሦስተኛ ሰሪ በሐሞት ጌታችን መድኃኒታችን ኢየሱስ ክርስቶስ ዐሥራ ሁለቱን ሕማማተ መስቀል ሲቀበል ውሎ ዘጠኝ ሰዓት በሆነ ጊዜ ተጠማሁ አለ። አይሁድም ይህ ዕብራዊ ውኃ ጠማኝ አለ፣ ጲላጦስ ተመራምሮ ሳያድነው በቶሎ የሚገድል ነገር እናጠጣው ብለው ከመከሩ በኋላ ጉሮሮ ቆርጦ የሚጥል አንጀት የሚበጣጥስ ከብዙ ነገር የተደባለቀ እጅግ መራራ ጠጡት። ጌታችንም ቀምሶ ተፋው እንጂ አልጠጣውም። በዚህም ነቢዩ ቅዱስ ዳዊት ለመብሌ ሐሞት ሰጡኝ ለጥማቴም ሆምጣጤ አጠጡኝ ብሎ የተናገረው ትንቢት ተፈጸመ። ጌታችን ከዚህ በኋላ ሰባቱን ቃላት በመስቀል ላይ ተናግሮ ራሱን ወደ ቀኝ ዘንበል አድርጎ ቅድስት ነፍሱን በገዛ ስልጣኑ ለየ። የመድኃኔዓለም ቸርነቱ የድንግል እናቱ ምልጃና ጸሎት ከሁላችን ጋር ይሁን አሜን። ምንጭ መንተ ቅዱሳን ሕሩያን ወስብሐት ለእግዚአብሔር ወለወላዲቱ ድንግል